እንኳን ወደ ክርስቲያን ኢትዮጵያ በሰላም መጣችሁ። በዛሬው ቪዲዮ አዲስ ኪዳን ላይ ያተኮሩ መጽሐፍ ቅዱስ ጥያቄዎችን ይዘንላችሁ መጥተናል። መጽሐፍ ቅዱስን ቀላል በሆነ መንገድ በጥልቀት ማወቅ ከፈለጋችሁ ይህንን ቻናል ሰብስክራይብ እንድታደርጉ ጋብዛችኋለሁ። በደንብ እንድታነቡ የሚያደርጓችሁን ጥያቄዎች በየጊዜው እናዘጋጅላችኋለን። ወደ ጥያቄዎቹ ከመሄዳችን በፊት የእግዚአብሔርን ቃል እውነት ለብዙዎች ማዳረስ እንድንችል ላይክ አድርጋችሁ ጀምሩ። ጥያቄዎቹን ከሰራችሁ በኋላ ስንት እንደመለሳችሁ በኮሜንት ላይ አስቀምጡልን። አሁን ከተዘጋጃችሁ ወደ ጥያቄዎቹ እንሂድ። ጥያቄ ቁጥር አንድ ከመቅደላዊት ማርያም የወጡት አጋንንት ስንት ናቸው? ሀ. አምስት፣ ለ. ስድስት፣ ሐመርሃ ሰባት፣ መ. ስምንት። አስር ሰከንድ አላችሁ። መልሱ ሐመርሃ ሰባት የሚለው ነው። አስራ ሁለቱም ከርሱ ጋር ነበሩ ከክፎች መናፍስትም ከደዌም ተፈውሰ የነበሩ አንዳንድ ሴቶች፣ እነርሱም ሰባት አጋንንት የወጡላት መቅደላይት የምትባል ማርያም፣ የሄሮድስ አዛዥ የኩዛ ሚስት ዮሐናም፣ ሶስናም፣ ብዙዎችም ሌሎችም ሆነው በገንዘባቸው ያገለግሉት ነበር። ከዚህ የምንረዳው መቅደላይት ማርያምና ሌሎቹም ከእስራታቸው ነጻ ከወጡ በኋላ በሚችሉት ሁሉ ጌታን ያገለግሉ እንደነበር ነው። እግዚአብሔር እናንተን ከምን አይነት እስራቶች ነጻ አውጥቷችኋል? በኮሚንት ላይ ያስቀምጡልን? ጥያቄ ቁጥር 2 በኢየሱስ ንግግር መሰረት ሰውን የሚያረክሰው ምንድን ነው? ሀ ወደ አፉ የሚገባው፣ ለ ካፉ የሚወጣው፣ ሐ መርኳ የሚነካው ነገር፣ መ አብሮት የሚውለው ሰው። አስር ሰከንድ አላችሁ። ትክክለኛው መልስ ለካፉ የሚወጣው የሚለው ነው። ሰውን የሚያረክሰው ወደ አፉ የሚገባ አይደለም፣ ከአፉ የሚወጣው ግን ሰውን የሚያረክሰው ይህ ነው አላቸው። ኢየሱስ እያስተማረ ያለው በእግዚአብሔር ዓይን ኃጢአተኛ የሚያደርገን ወይም የሚያቆሽሸን የምንበላው ነገር ሳይሆን ካፋችን የሚወጣው የምንናገረው ንግግር ነው። ንግግራችን ምን አይነት ሰዎች እንደሆንን ይገልጸናል። በዛን ጊዜ የሃይማኖት አስተማሪዎች ምግብን በተመለከተ በጣም ጥብቅ ነበሩ። ኢየሱስ በዚህ ክፍል ከምግብ የበለጠ እግዚአብሔር ልባችንን እንደሚያይና ሰው በልቡ ያለውን እንደሚናገር እየገለጸ ነው። ማቴዎስ 15:11-18 ጥያቄ ቁጥር 3 ኢየሱስ ሰው ወደ እግዚአብሔር መንግስት ለመግባት ከምንና ምን መወለድ አለበት አለ። ሀ ከውሃና ከመንፈስ ለ ከእሳትና ከመንፈስ ሐ መርኳ ካመኑ እናትና አባት መ ከእሳትና ከውሃ። አስር ሰከንድ አላችሁ። ትክክለኛው መልስ ሀ ከውሃና ከመንፈስ የሚለው ነው። ኢየሱስም መልሶ እውነት እውነት እላለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔር መንግሥት ሊያይ አይችልም አለው ኒቆድሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልና አለው ኢየሱስም መለሰ እንዲህ ሲል እውነት እውነት እላለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም ዮሐንስ 3:3-5 ጥያቄ ቁጥር 4 ኢየሱስ ስለ ጽድቅ ስለሚሰደዱ ሰዎች ያለው ምን ነበር? ሀ መጽናናት ያገኛሉ፣ ለ ምድርን ይወርሳሉ፣ ሐመርኋ ይማራሉ፣ መ መንግሥተ ሰማያት የነርሱ ናት። ትክክለኛው መልስ መ መንግሥተ ሰማያት የነርሱ ናት የሚለው ነው። ስለ ጽድቅ የሚሰደዱ ብፁዓን ናቸው መንግሥተ ሰማያት የእነርሱ ናትና ማቴዎስ 5:10። ጥያቄ ቁጥር 5 ኢየሱስ ይወደው የነበረው ደቀ መዝሙር የተባለው ማን ነበር? ሀ ዮሐንስ ለ ጴጥሮስ ሐመርኳ ያዕቆብ መ ናትናኤል 10 ሰከንድ አላችሁ። መልሱ ሀ ዮሐንስ የሚለው ነው። ዮሐንስ ወንጌል ላይ ብዙ ቦታ ኢየሱስ የወደው የነበረው ደቀ መዝሙር ተብሎ ተጽፏል። ዮሐንስ እንዲህ ብሎ መጻፉ የሚያሳየው ከኢየሱስ ጋር የነበራቸውን ቅርበት ነው። ዮሐንስ ኢየሱስ ከሚያቀርባቸውና በገባበት ሁሉ ይዟቸው ከሚሄዳቸው ሶስት ደቀ መዛሙርት አንዱ ነው። በዮሐንስ 13:23 ላይ ወደ ኢየሱስ ደረት ተጠግቶ አሳልፎ የሚሰጠው ማን እንደሆነ ሲጠይቀው እናነባለን። ከዚህ የምንረዳው በኢየሱስና ዮሐንስ መሃል ምን ያህል ቅርበት እንደነበራቸው ነው። ጥያቄ ቁጥር 6። አምስት እንጀራና ሁለት ዓሳ የያዘ ልጅ በመካከላቸው እንዳለ ለኢየሱስ የነገረው ደቀ መዝሙር ማን ነበር? ሀ ዮሐንስ፣ ለ እንድርያስ ካመርኳ ቶማስ መጴጥሮስ 10 ሰከንድ አላችሁ። መልሱ ለእንድሪያስ የሚለው ነው። ፊልጶስም እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ የ200 ዲናር እንጀራ አይበቃቸውን ብሎ መለሰ። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድሪያስም አምስት የገብስ እንጀራና ሁለት ዓሣ የያዘ ብላቴና በዚህ አለ፣ ነገር ግን እነዚህ ለሚያሉ ሰዎች ይህ ምን ይሆናል አለው። ዮሐንስ 6:7-9 ጥያቄ ቁጥር 7 ኢየሱስ በሰው ፊት በሚክዱት ላይ ምን እንደሚሆን ነበር የተናገረው? ሀ ንስሐ ከገቡ ይቅር እንደሚላቸው፣ ለ ለሰይጣን ታልፎ እንደሚሰጡ፣ ሐመርኋ በአባቱ ፊት እንደሚክዳቸው መ አክሊላቸውን እንደሚቀሙ። አስር ሰከንድ አላችሁ። መልሱ ሀመሯ በአባቱ ፊት እንደሚክዳቸው የሚለው ነው።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 ጥያቄ ቁጥር ስምንት ጌታ ወይ ካለኝ ሁሉ እኩሌታውን ለድሆች እሰጣለሁ ያለው ማን ነበር ሀ ማቴዎስ ለ ስምዖን ከመርኳ ኒቆድሞስ መዘኪዮስ ትክክለኛው መልስ መዘኪዮስ የሚለው ነው ዘኪዎስ ቀራጭ ነበር እና በአይሁዶችም እጅግ የተጠላ ነበር። ምክንያቱም በአንድ በኩል ቀራጮች ቀረጥ የሚሰበስቡት ሮማውያንን ወክለው ነበር፣ በሌላ በኩል ደግሞ ከሚገባው በላይ በመሰብሰብ ሕዝቡን ያስጨንቁት ነበር። ዘኪዎስ ኢየሱስን ለማየት ይናፍቅ ነበር። ኢየሱስ በሕዝቡ መካከል ሳለ ቁመቱ አጭር ስለነበረ ኢየሱስን ለማየት ዛፍ ላይ ወጣ። ኢየሱስ ግን ከዛፍ ላይ እንዲወርድና በቤቱ እንደሚገባ ሲነግረው እጅግ ደስ አለው። ዘኬዎስም ካለው እኩሌታውን ለድሆች እንደሚሰጥና በሐሰት ለከሰሳቸውም አራት እጥፍ እንደሚመልስ ለኢየሱስ ቃል ገባ። ከዚህ የምንማረው ኢየሱስ ኃጢአትን እንጂ ኃጢአተኛውን እንደማይጠላና የመመለስን እድል እንደሚሰጣቸው ነው። ጥያቄ ቁጥር ዘጠኝ ጳውሎስ በመልእክቱ የኃጢአት ደሞዝ ምንድን ነው አለ? ሀ ሞት፣ ለ መከራ፣ ሐ መርኳ ፍርድ መድህነት። አስር ሰከንድ አላችሁ። መልሱ ሀ ሞት የሚለው ነው። ጳውሎስ ይህንን የተናገረው በሮሜ 623 ላይ ነው። ሰው ሁሉ ለሚሰራው ሥራ የሚቀበለው ደሞዝ አለው። አንድ ሰራተኛ ሥራ ሰርቶ ገንዘብ እንደሚከፈለው ሁሉ አጢአትን የሚሰራም ሞት በደሞዝ መልክ ይከፈለዋል። ይህ ሞት ሥጋዊና መንፈሳዊ ሞትን ያጠቃልላል። መጀመሪያም ሞት ወደዚህ ምድር የመጣው በአጢአት ምክንያት ነው። መንፈሳዊ ሞት ማለት ለዘላለም ከእግዚአብሔር መለየት ማለት ነው። በተቃራኒው የእግዚአብሔር የጸጋ ስጦታ ግን በክርስቶስ ኢየሱስ በጌታችን የዘላለም ሕይወት ነው። ጥያቄ ቁጥር 10 ኢየሱስ በመስቀል ላይ ሲሞት የተፈጠረው ያልተለመደ ነገር ምን ነበር? ሀ. ምድር ተናወጠች፣ ለ. አለቶች ተሰነጠቁ፣ ሐመርኋ መቃብሮች ተከፈቱ፣ መ. ሁሉም መልስ ናቸው። መልሱ መ ሁሉም መልስ ናቸው የሚለው ነው። ኢየሱስም ሁለተኛ በታላቅ ድምፅ ጮኸ፣ ነፍሱንም ተወ። እነሆም የቤተ መቅደሱ መጋረጃ ከላይ እስከ ታች ለሁለት ተቀደደ፣ ምድርም ተናወጠች፣ አለቶችም ተሰነጠቁ፣ መቃብሮችም ተከፈቱ፣ ተኝተው ከነበሩትም ከቅዱሳን ብዙ ሥጋዎች ተነሱ። ከትንሣኤውም በኋላ ከመቃብሮች ወጥተው ወደ ቅድስት ከተማ ገቡና ለብዙዎች ታዩ። ጥያቄ ቁጥር 11 ሐዋርያው ዮሐንስ በአዲስ ሰማይና በአዲስ ምድር ከእንግዲህ በኋላ ምን አይኖርም አለ? ሃ እንስሳት፣ ለ ፀሐይና ጨረቃ፣ ሀመርኳ ሞት መምግብ አስር ሰከንድ አላችሁ። ትክክለኛው መልስ አመሯ ሞት የሚለው ነው። እንባዎችንም ሁሉ ከአይኖቻቸው ያብሳል ሞትም ከእንግዲህ ወዲያ አይሆንም ሐዘንም ቢሆን ጩኸት ወይም ስቃይ ከእንግዲህ ወዲያ አይሆንም የቀደመው ሥርዓት አልፏልና ብሎ ሲናገር ሰማው በዙፋኑም የተቀመጠው እነሆ ሁሉን አዲስ አደርጋለሁ አለ ለእኔም እነዚህ ቃሎች የታመኑና እውነተኛ ናቸውና ጻፍ አለኝ ራእይ ሀያ አንድ ከአራት እስከ አምስት ጥያቄ ቁጥር ዐሥራ ሁለት ኢየሱስ በመስቀል ላይ ሆኖ እናቱን አደራ አሳልፎ የሰጠው ለማን ነበር? ሀ ለያዕቆብ፣ ለ ለዮሐንስ፣ ሐመርኳ ለጴጥሮስ፣ መ ለመቅደላዊት ማርያም። አስር ሰከንድ አላችሁ። መልሱ ለ ለዮሐንስ ነው። ኢየሱስም እናቱን ይወደው የነበረውንም ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን፣ አንቺ ሴት እነሆ ልጅሽ አላት። ከዚህም በኋላ ደቀ መዝሙሩን፣ እናትህ እነኋት አለው። ከዚህ ሰዓት ጀምሮ ደቀ መዝሙሩ ወደ ቤቱ ወሰዳት። ዮሐንስ 19:26-27 አስቀድመን እንደተነጋገርነው ኢየሱስ ይወደው የነበረው የተባለው ሐዋርያው ዮሐንስ ነው። እናቱን በአደራ ለእሱ መስጠቱ ምን ያህል ቅርበት እንደነበራቸው ያሳያል። ጥያቄ ቁጥር 13። እነ ጳውሎስም በቂሳሪያ በእንግድነት የተቀበላቸውና ትንቢት የሚናገሩ አራት ሴት ልጆች የነበሩት ማን ነበር? ሀ. በርናባስ፣ ለ. ገማልያ፣ ሐ መርኋ አጋቦስ፣ መ. ፊሊጶስ። 10 ሰከንድ አላችሁ። ትክክለኛው መልስ መ ፊሊጶስ የሚለው ነው። በነገውም ወጥተን ወደ ቂሳሪያ መጣን። ከሰባቱም አንድ በሚሆን በወንጌላዊ ፊልጶስ ቤት ከብተን በእርሱ ዘንድ ተቀመጥን። ለእርሱም ትንቢት የሚናገሩ አራት ደናግል ሴት ልጆች ነበሩት። ሐዋርያት ሥራ 21 ከ8 እስከ 9። ጥያቄ ቁጥር 14 በፊልጵስዎስ ከተማ ከጳውሎስ ጋር ታስሮ የነበረው ማን ነው? ሀ ጴጥሮስ ለ ጢሞቴዎስ ሐ መርኳ ሲላስ መ በርናባስ መልሱ ሐመራ ሲላስ የሚለው ነው። ይህ ክፍል የሚገኘው ከሐዋርያ ሥራ 16 16 ጀምሮ ነው። የሟርተኝነት መንፈስ የነበረባትና ለጌቶቿ እየጠነቆለች ብዙ ገንዘብ የምታመጣ ሴት ነበረች። ጳውሎስም መንፈሱን በኢየሱስ ክርስቶስ ስም አስወጣው። ስለዚህ ጌቶቿ የትርፋቸው ተስፋ እንዳጨለመለት ባዩ ጊዜ ጳውሎስንና ሲላስን ከተማችንን ያናውጣሉ በሚልና በከተማቸው ያልተፈቀደውን ልማድ እንዲያደርጉ ህዝቡን እንዳስተማሩ በመናገር በሐሰት ከሰሷቸው። ስለዚህ ደብድበዋቸው ወደ ወህኒ ጣሏቸው። ሐዋርያት ሥራ 16፥16-23 ጥያቄ ቁጥር 15 ጳውሎስ ይህንን ዓለም ወዶ እንደ ተወው የተናገረው ስለማን ነበር? ሀ ቲቶ፣ ለ ዴማስ፣ ሐመርኳ ሲላስ፣ መ በርናባስ አስር ሰከንድ አላችሁ። መልሱ ለዴማስ የሚለው ነው። ዴማስ ከጳውሎስ ጋር አብሮ አገልጋይ እንደነበረ በፊልሞና አንድ 24 እና ቆላሲስ 4 14 ላይ እናገኛለን። ነገር ግን ጳውሎስ በእስር ቤት ሆኖ ሰው በጣም ያስፈልገው በነበረ ሰዓት ዴማስ አልነበረም። ምክንያቱ ደግሞ ዴማስ ከእግዚአብሔር ነገር ይልቅ የዓለምን ነገር ወዶ ስለነበር ነው። የአረፍተ ነገር በተለያየ መንገድ ሊገለጽ ይችላል። ምናልባት ዓለም ላይ ያለውን ጊዜያዊ ደስታ፣ ገንዘብ ወይም የተለያየ ስምና ከበሬታ ማግኘት ሊሆን ይችላል ወይም የሚመጣበትን ስደት ፈርቶ ሊሆን ይችላል። ኢየሱስ ሊከተለው የፈለገውን ሰው ቀበሮዎች ጉድጓድ አላቸው፣ ወፎችም ጎጆ አላቸው፣ የሰው ልጅ ግን የሚጠጋበት የለውም ብሎታል። ኢየሱስ ይህንን የተናገረው ክርስትና ውሳኔ የሚፈልግ እንደሆነና ሁሉ ነገር አልጋ ባልጋ የሚሆንበት እንዳልሆነ ለመግለጽ ነበር። ጥያቄ ቁጥር 16 ኢየሱስ በመስቀል ላይ ሆኖ ተጠመው ባለ ጊዜ የሰጡት ምን ነበር? ሃ ሆምጣጤ ለ ውሃ፣ ሐ መርኳ ወተት መ ወይን። አስር ሰከንድ አላችሁ። መልሱ ሐ ሆምጣጤ የሚለው ነው። ከዚህ በኋላ ኢየሱስ አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ይፈጸም ዘንድ ተጠመው አለ። በዚያም ሆምጣጤ ሞላበት ዕቃ ተቀምጦ ነበር። እነርሱም ሆምጣጤውን በሰፍነግ ሞልተው በውሶፖ አድርገው ወደ አፉ አቀረቡለት። ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ። ራሱንም አዘንብሎ ነፍሱን አሳልፎ ሰጠ። ዮሐንስ 19:28-30 ጥያቄ ቁጥር 17 ሐዋርያቶች በርናባስ ብለው የጠሩት በትውልዱም የቆጵሮስ ሰው የነበረ የስሙ ትርጉም ምን ማለት ነው? ሀ የእውነት አስተማሪ ለ የጌታ ባሪያ ሐ መርኋ ተንኮል የሌለበት መ የመጽናናት ልጅ። ትክክለኛው መልስ መ የመጽናናት ልጅ የሚለው ነው። ትውልዱም የቆጵሮስ ሰው የነበረ አንድ ሌዋዊ ዮሴፍ የሚሉት ነበር። እርሱም በሐዋርያት በርናባስ ተባለ። ትርጓሜውም የመጽናናት ልጅ ነው። እርሻም ነበረውና ሽጦ ገንዘቡን አምጥቶ ከሐዋርያት እግር አጠገብ አኖረው። ሐዋርያት ሥራ 4 ከ36 እስከ 37። ጥያቄ ቁጥር 18 አይሁዶች ለኢየሱስ ቤተ መቅደሱን ለመሥራት ስንት ዓመታት እንደፈጀ ነበር የነገሩት? ሀ 20 ዓመታት ለ30 ዓመታት ሐመርኋ 46 ዓመታት፣ መ 7 ዓመታት። አስር ሰከንድ አላችሁ። መልሱ ሐመርኋ 46 ዓመታት ነው። ስለዚህ አይሁድ መልሰው ይህንን ስለምታደርግ ምን ምልክት ታሳየናለህ? አሉት። ኢየሱስም መልሶ ይህንን ቤተ መቅደስ አፍርሱት፣ በሦስት ቀንም አነሰዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከ46 ዓመት ጀምሮ ይሰራ ነበር፣ አንተ በሦስት ቀን ታነሰዋለህን? አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይናገር ነበር። ዮሐንስ 2 18-21። ጥያቄ ቁጥር 19 ደጉ ሳምራዊ የቆሰለውን ሰው የወሰደው ወዴት ነበር? ሀ. ወደ ቤቱ፣ ለ. ወደ እንግዶች ማደሪያ፣ ሐመርኋ ወደ ቤተ መቅደስ፣ መ. ወደ ሆስፒታል። 10 ሰከንድ አላችሁ። ትክክለኛው መልስ ለ. ወደ እንግዶች ማደሪያ ነው። ቀርቦም ዘይትና የወይን ጠጅ በቁስሎቹ ላይ አፍስሶ አሰራቸው። በራሱም አህያ ላይ አስቀምጦት ወደ እንግዶች ማደሪያ ወሰደው፣ ጠበቀውም። በማግስቱም ሁለት ዲናር አውጥቶ ለባለቤቱ ሰጠና፣ ጠብቀው ከዚህ በላይ የምትከስረውን ሁሉ እኔ ስመለስ እከፍልሃለሁ አለው። ሉቃስ 10 ከ34 እስከ 35። ጥያቄ ቁጥር ሃያ እጃቸውን ሳይታጠቡ የበሉት እነማን ነበሩ? ሀ. ጻፎች፣ ለ. ሰዱቃውያን ሐመርኳ ፈሪሳውያን መደቀ መዛሙርቱ። አስር ሰከንድ አላችሁ። ትክክለኛው መልስ መደቀ መዛሙርቱ ናቸው። ፈሪሳውያንና ጻፎች ወደ ኢየሱስ መጥተው ደቀ መዛሙርቱ ለምን ሳይታጠቡ በመብላት የሽማግሌዎችን ሕግ እንደሚተላለፉ ጠየቁት። የሕግ አካላዊ ንጽህናን ስለመጠበቅ ብቻ አልነበረም ልክ እንደ መንፈሳዊ ንጽህና የሚታይ ሕጋቸው ጭምር ነበር። ኢየሱስም እናንተ ስለ ሕጋችሁ ለምን የእግዚአብሔርን ሕግ ትተላለፋላቸው አላቸው። ጻፎችና ፈሪሳውያን በግብዝነታቸው የሚታወቁና ልክ የእግዚአብሔርን ትእዛዝ የሚፈጽሙ ቢመስሉም በተቃራኒው ለገዛ ሕጋቸው ሲሉ የእግዚአብሔርን ትእዛዝ ትእዛዝ የሚተላለፉ ናቸው። ኢየሱስም እንደ ምሳሌ ያነሳው ወላጆቻቸውን ላለማክበራቸውና ላለመርዳታቸው ለእግዚአብሔር ቤት መባል ይሰጡ እንደሆነ በማሳበብ እናትና አባትህን አክብር የሚለውን የእግዚአብሔርን ሕግ እንደሚተላለፉ ነገራቸው። ማቴዎስ 15:1 እስከ 9። ጥያቄ ቁጥር 21 የኢየሱስን ወደ ሰማይ ማረግ የጻፈው የአዲስ ኪዳን ጸሐፊ ማን ይባላል? ሃ ማቴዎስ ለ ማርቆስ ሐመርኳ ሉቃስ መ ዮሐንስ። መልሱ ሐመሯ ሉቃስ የሚለው ነው። እንደሚታወቀው ሉቃስ ሁለት የአዲስ ኪዳን መጻሕፍትን ጽፏል። የሉቃስ ወንጌልንና ሐዋርያት ሥራን። የኢየሱስን ማረግ አስመልክቶ ተጽፎ የምናገኘው ደግሞ በሉቃስ 24 ከ50 እስከ 51 እና ሐዋርያት ሥራ 1 ከ9 እስከ 11 ላይ ነው። ስለዚህ በዚህ መሰረት የኢየሱስን እርገት አስመልክቶ የጻፈው የአዲስ ኪዳን ጸሐፊ ሉቃስ ብቻ ነው። ከሃያ አንዱ ጥያቄ ስንት መለሳችሁ? በጥያቄዎቹስ ምን ያህል ተጠቀማችሁ? በኮሜንት ላይ አስቀምጡልን።